ዛሬ ብሩ ካለ ፍቅርዬ ታገቢኛለሽ ወይ በሚል ሙዚቃ ታጅቦ የሚገርም ስጦታ ይዞላት መጥቷል። ከስጦታው ጋር እነፉ ነበሩ። ፉ በጣም ቢበሳጭም እኔ ግን በፍቅር ደስታ ተደስቻለው። እዚህ ጋር ያለ መነጋገርና ያለ መግባባት ነው እንጂ ነገሩ እዚህ ደረጃ ያደረሰው በጣም ሲምፕል ነበረ። ቀስ ብለው ቢነጋገሩና ነገሮችን እረጋ ብለው ቢያዋቸው እዚህ ደረጃ አይደርሱ ነበር። ዛሬ እንግዲህ ፍቅርዬ በሳግ በደስታ ፍንድቅድቅ ብላ መታለች። በነገራችን ላይ ማለት ነው ፍቅር በጣም ትንሽ ወጣት ናት። ሳቅ ደስታ ይገባታል ብዬ የማስብ ሴት ነኝ እኔም በሆን ማለት ነውና ዛሬ ብሩካ የሚገርም ስጦታ ይዞላት መጥቷል። ማንም ያልጠበቀው እንደገና ስጦታው ጋር ደግሞ ፉና ከፉ ጋር ያለችዋን ሴት ጠርቷቸው ነበር። በነገራችን ላይ ስሟ ብዙ ጊዜ ይጠፋብኛል እና ሲያዩት በጣም ነው የደነገጡት ፉ በጣም ነው የተበሳጨው ከምታስቡት በላይ እንደኔ እንደኔ ግን ፉ ተረጋግቶ ነገሮችን ቢያስብ ወይንም ደግሞ ቀስ ብሎ ቢነጋገር ከፍቅር ጋር እዚህ ደረጃ አይደርሱም ነበር ገባቸው አይደል አንዳንድ ጊዜ ነገሮችን ረጋ ብሎ ሰከን ብሎ ማሰብ ይጠቅማል ለህይወታችን ማለት ነውና ለፍቅርዬ የመኪና ስጦታን ያበረከተላት ከዛም በላይ ደግሞ ፎንና ያችን ሴቷን የጠራውበት ምክንያት እንግዲህ ያው ለማስቀናት ወይንም ደግሞ ፎ ብሎ የሚያስበው ብሩካ ወይንም እኔ ብሩክ በሚለው ላስተካከል፣ ስሙ ትንሽ ግራ ያጋባኛል። እና እሱ ፍቅርን እንደሚወዳት እንደሚያፈቅራት ለፍቅር ስሜት እንዳለው ፍቅርም ደግሞ እሱን እንደምትወደው አድርጎ ነው ፉ እየተረዳ ያለው። ከዚህ በፊትም እኮ ና በፉና በፍቅር መሀል የችግር የተፈጠረው ፍቅርዬ እዬ ተናግራለች። ለምንድን ነው ፍቅረኛውን እኔን ያላመነኝ? ለምን አሳልፎ ሰጠ? ካፕሽ ጋር አንዳንድ ነገሮች ስናረግ ለምን መጀመሪያ በትኩረት እኔን አልጠየቀኝም ከእኔ ነገሮችን አልሰማም በማለት ነው እዚህ ደረጃ የደረሱት። አሁንም ደግሞ ተመልሰህ እዚህ ውስጥ እንድገባ ያደረገህ፣ እንደዚህ እንድትሆን ያደረገህ ነገሮችን ሰከን ቆም ብለህ ያለማሰብና ከእሷ ጋር ያለመነጋገር ነው። ና እንግዲህ ዛሬ አንድ ጥፊ ቀም ሳለ ከፉ ጋር ያለችው ሴት እኔ ይገባታል ባይኔ ለምን ለፍቅር አለስሟ ነው ስም የሰጠቻት ሁሌም ብትሆን መኪና ስታይ መኪና ለወንድ ጋር እየተከተልች ትሄጃለች ነበር ያለቻትና እንደዛ ደግሞ ማለት የለባትም። ለምን ከአብሪሽ ጋር የነበራትን ኮንታክት ተናግራለች፣ ፍቅር ሩታን ለማስታረቅ ብዬ ነው እንጂ ሌላ ነገር ከሱ ጋር ይኖረኛል ብዬ አይደለም የተፋውት ምራቅ መልሻ ልሰው ብላለች። እንደዚህ እስከተናገረች ድረስ እያንዳንዱ ነገሮች በእርግጥ ፍቅር ጋር ኮ ጥፋት የለም አይደለም አለ። የራሷን ነገር በትና የሰው ነገር ለማልባት ወይንም ደግሞ የሰውን ትዳን ለማቃናት መሄድ አልነበረባትም። መጀመሪያ ግን ደግሞ ይሄ ነገር ተፈጠረ አይመለስም አይደለ ፉረጋ ብለህ አሁንም ደግሞ ቡራክ ጓደኛ ነው ላንተ ምርጥ ጓደኛ ለፍቅር ደግሞ አይታችሁ ከሆነ ፍቅር በተደጋጋሚ ወንድሜ ነው የምትለው ለሷ እንደ ወንድም እንደ ጋሻ እንደ መከታ ነው እንጂ እንደ ፍቅረኛ እንደ ባል ሊሆንላት አይችልም ገባ አይደለ ላንተም ደግሞ ምርጥ ጓደኛ ነው አሁን ያዙ ሊቀቁ ከምትል ወይንም ደሞ ከሱ ጋር የሆነችው ስለምትፈልገው ስለምትወደው ስለሚፈልጋት ስለሚወዳት ነው ብለህ ከምታስብ ነገሩን ረጋ ብለህ ትኩረት በትኩረት ፍቅርንም ልጁንም መጠየቅ ትችላለህ አሁንም ጊዜው አረፈደብህም ዛሬ ፍቅርዬ በጣም እንዴት ብዬ ልንገራችሁ፣ ፏፍክት ብላ ሰሞኑን። በነገራችን ላይ ማለት ነው እኔ ሴቶች ደስ ይሉኛል፣ ከፍቅረኛቸው ጋር ወይንም ከሆነ ሰው ከሆነ በቃ የሆነ ሰንበዲ ጓደኛችሁ፣ በጣም የምትወዱ ጓደኛችሁ ሊሆን ይችላል፣ ፍቅረኛችሁ ሊሆን ይችላል፣ ብቻ ከዛ ሰው ጋር ስትለዩ፣ መቆዘም፣ አንዳንድ ፖስቶችን መወሰድ። ደስ የማይሉ ፖስቶች አሉ አደለ? ለዛ ሰውዬ የመልእክት ማስተላለፍ ማለት ነው። አንተ ስለሄደ ተጎድቻ ያለው ወድቅ ያለው ተሰብሬ ያለው የሚሉ ነገሮችን አንዳንድ ጥቅሶችን፣ በቃ የሚቀረው ምንድነው ስም መጻፍ ብቻ ነው። ብቻ እንደዛ ያደርጉ ፖስት የሚያደረጉ ሰዎች እኔ እበሳጭባቸዋለሁ። ለምን ደካማነታቸው ነው የሚያሳየው ና ፍቅርዬ ሰሞኑን በቃ እንዴት ብዬ ልንገራችሁ፣ ፈካፍሽ ብላለች። በሳቅ በጨዋታ በቀልድ ብዙ ነገሮች ነው የማይባት። እኔ ደግሞ ሴቶች እንደዚ ጠንካራ ጀግና ሲሆኑ ደስ ይለኛል። እና ፍቅርዬ ድሮም ሳቂታ ነበረች። ስታለቅስ ከአይኗ ላይ እንባ ሲወርድ አያምርባት በጭራሽ ማለት ነውኝ። እና ሲመስለኝ ግን መኪናው የምር ስጦታ አይመስለኝም። ምክንያቱም ደግሞ አስባችሁታል፣ ፍቅርዬም ደግሞ አትቀበልም። ቢሆንም ማለት ነውኝ ፉን ለማስቀናት ያደርገበት ወይንም የሄደበት መንገድ ይመስለኛል። ጓደኛው አይደለም ፍቅርን ማገዝ ከጎኗ መሆን መከታ መሆን ነው እና ብሩክ የሚፈልገው ደግሞ ያን ነገር በሌላ ነገር ነው የተረዳውና በዛ ነገር ላይ ደግሞ መሆን የለበትም። ስለዚህ ረጋ ብለፉ ነገሮችን በትኩረት ጓደኛህንም በቃ ማመስገን እስከ ዛሬ የለፋው ለኔ ስትል ነው። እንደገና ደግሞ ፍቅርን ብቻዋን እንዳትሆን ከጎኗ ስለሆን አመሰግናለሁ ብለን እንዲያውም አመስግነ ወደ ራስህ ወደ ፍቅርም ወደ ራስህ መመለስ መልካም ነው ብዬ ነው የማስበው። ይቅርታ ተባብላችሁ እንደ ድሯችሁ በፍቅር አራታችሁን ብትሰሩ ደስ ይለኛል። እና ከፉ ጋር ያለችሁ ሴት ግን ፍቅር ማለት ነው። ዛሬ እንደ ጭራ የምትከተለው ደግሞ ጭራሽ መጥተው ፍቅር ለመሳደብ ያምራታል። ደፋር ነሽ፣ ጭራሽ ደፋር። ፍቅርዬን እንኳን አንቺ ማንም አይሰድባትም በሚለው ቤተሰቦቼ ወደ ጉዞሽን ወደፊት ፍቅርዬ፣ እንደዚሁ ሳቅሽ በሳቅሽ በፈገግታሽ ነይልን ሁሌ።